ሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች በወሲብ ንግድ መሰማራታቸው ተገለጸ። የኢትዮጵያ ዝቅተኛ ደሞዝ እና ከፍተኛ የሥራ ግብር የሚከፈልባት ሀገር ናት ሲለው ፕሬዚዳንት ካሳሁን ፎሎ ተናገሩ። ተማሪዋ ለምን የቤት ስራ አልሰራሽም በሚል በተማሪዋ ላይ ከፍተኛ ጥቃት ያደረሰች መምህር በቁጥጥር ስር ዋለች። ፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ለከንቲባ አዳነች አበቤ መጥሪያ እንዲደርስ ፍርድ ቤቱ ትእዛዝ ሰጠ። ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ በአብሮነት እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ዜና ስናልፍ በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች በወሲብ ንግድ መሰማራታቸው ተገለጸ። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮ ለማሸነፍ ስላላስቻላቸው ማታማታ በወሲብ ንግድ የተሰማሩ መኖራቸውን በጥናቱ መለየቱን የጨርቃጨርቅ ፌዴሬሽን ገልጿል። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ማታማታ ከሆቴሎች የትርፍራፊ ምግቦች ይዘው ወደ ቤታቸው በሚገቡ እንዳሉም በፌዴሬሽኑ ተጠቁሟል። አምራች ሰራተኞ ምቹ ስራ ለወጣቶች ሴቶች በጨርቃጨርቅ አምራች ኢንዱስትሪ ውስጥ በመፍጠር በሚል ርዕስ የፖሊ ፖሊሲ አቅጣጫ ጠቋሚ ጥናት በማድረግ በማህበረሰብ ጥናት መድረክ ፎረም ኦፍ ሶሻል ስተዲ በጠራው ሁለተኛ ዙር ባለድርሻ አካላት ውይይት ላይ የተገኙት የጨርቃጨርቅ ፌዴሬሽን ተወካይ አቶ ተስፋዬ አብዲሳ የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ማታማታ ማታ ከሆቴሎች ተመላሽ ምግቦችን ተይዘው የሚገቡ እንዳሉ በጥናት አረጋግጠናል ማለታቸውን መረጃዎች ያሳያሉ። የኢትዮጵያ ኢንዱስትሪ ፓርኮች ውስጥ ተቀጥረው የሚሰሩ ሰራተኞች ገቢ እንዲሻሻል ለማድረግ ዝቅተኛ ደሞዝ ወዳለ ማጽደቅ አንዱ ይሄ ነው ይላሉ። ተወካዩ እንዳሉት ከሆነ በተለይ ሴቶች ክፍያው ዝቅተኛ ስለሆነ በወሲብ ንግድ የተሰማሩ መኖራቸውን በጥናት አረጋግጠናል ሲሉም አስረድተዋል። እሽኑ አካሄድኩት ባለው ጥናት በኢንዱስትሪ ፓርኮች ያሉ አሰሪዎች ዝቅተኛ የደሞዝ ወለል እንዲወሰን ፈቃደኛ እንደሆኑ አረጋግጧል ተብሏል። መንግስት ግን በጉዳዩ ዙሪያ ልባን ለመስጠት የሚዘገይበት ምክንያት ግልጽ አይደለም ተብሏል። ሌላው ውይይት ተሳታፊ በበኩላቸው በኢንዱስትሪ ፓርክ ወይ በጨርቃጨርቅና ጋርመንት ላይ ተሰማርተው የሚሰሩ ሴት ሰራተኞች የሚከፈላቸው ክፍያ ዝቅተኛ በመሆኑ በትዳር ሕይወታቸው ላይ እንኳ የመወሰን መብት እንዳይኖራቸው አድርጓል ብሏል። ትዳር የሚመሰርቱ ስለፈለጉ ሳይሆን ወጪ ለመጋራት በሚል እንደሆነ አስረድተዋል። የኢትዮጵያ ሰራተኞች ማህበረ ኮንፌዴሬሽን አማካሪ አቶ ዘሪሁን ገዛይ በበኩላቸው ፌዴሬሽኑ ዝቅተኛ ደሞዝ ወለል እንዲወሰን መጠየቅ ከጀመረ በርካታ አመታት ሆኖታል። እስካሁን ግን መፍትሄ አላገኘም ይላል አቶ ዘሪሁን። እንዳሉ ከሆነ የኢትዮጵያ ኢንዱስትሪ ሰራተኞች መርሃዊ ወርሃዊ ክፍያ ከሌሎች ሀገራት ጋር ሲታይ እጅግ በጣም ዝቅተኛ ነው ብለዋል። የጥናት ቡድኑ አባል የሆኑት ደግነት አበባው በበኩላቸው ዝቅተኛ ደሞዝ ወለል ጉዳይ አስፈላጊነቱ እንደ ጠራጥር ተናግረው፣ ነገር ግን እንዴት ይወሰን የሚለው በደንብ ማየት ያስፈልጋል ብለዋል። የኢትዮጵያ ሰራተኞች ማህበረ ኮንፌዴሬሽን ነገ ሐሙስ በዓለም አቀፋዊ ደረጃ ለ136ኛ ኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረው የሰራተኞች ቀን አስመልክቶ በሰጠው መግለጫ የዝቅተኛ ደሞዝ ወለል እንዲወሰን የጠየቀውን ጥያቄ መልስ እንዳላገኘም ተናግረዋል። የስራ ክህሎት ሚኒስቴር ከዚህ ቀደም በጉዳዩ ላይ ተጠይቆ ዝቅተኛ ደሞዝ ወለል ጉዳይ በሀገሪቱ ዋና ኢኮኖሚ ጋር የሚያገናኝ ስለሆነ በጥንቃቄ ነው መታየት ያለበት በሚል ምላሽ

ከዚሁም ጋር ተያይዞ ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የስራ ግብር የሚከፈልባት ሀገር ናት ሲሉ ፕሬዚዳንት ካሳንፎሎ ተናገሩ። በኢትዮጵያ አምሳኛ ዓለም አቀፍ የላባደሮች ቀን በተለያዩ ሁነቶች እየተከበረ ይገኛል። ኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሠማኮ ፕሬዚዳንት ካሳንፎሎ ኢትዮጵያ ከሌሎች ጎረቤት ሀገራት ዝቅተኛ ደሞዝ እና ከፍተኛ ግብር የሚከፈልባት ሀገር ናት ያሉ ሲሆን፣ በሀገሪቱ እየጨመረ በመጣ የኑሮ ውድነት የሰራተኞ የኑሮ ደረጃ እየተፈተነ ይገኛል ብለዋል። መንግስት ሰራተኞ እየተከፈላቸው ባለው ዝቅተኛ ደሞ ደሞዝ ኑሯቸው መምራት ባለመቻላቸው ዝቅተኛ የደሞዝ ወለል ሊደነገግ እንደሚገባ ፕሬዝዳንቱ አሳስበዋል። ሀገሪቷ ባለችበት ተጨባጭ ሁኔታ ከግምት ውስጥ በማስገባት ፍትሐዊ የታክስ አከፋፈል ሊኖር እንደሚገባ አጽንዖት ሰጥተዋል። መንግስት እንደ ሀገር ያለ የኑሮ ውድነት ጫና ለመቀነስ ከፍተኛ በጀት ለመመደብ ዝቅተኛ ገቢ ላላት ማህበረሰብ ክፍል ሰራተኛው ድጎማ እያደረገ ይገኛል ያሉት የሰራተኛው ስራ ክሎ ሚኒስትር ዴታ ዳንኤል ተሪሳ ናቸው። ኢትዮጵያና ኢጋድ የአሰሪዎች ኮንፌዴሬሽን ምክትል ፕሬዝዳንት ዳዊት ሞገስ በኢትዮጵያ የሰራተኞች መብት የሚያስከብር ሕገ መንግስት ቢኖር በተፈጻሚነቱ ዙሪያ ግን ክፍተቶች ይስተዋላሉ ብለዋል። መንግስት ላቀረበላቸው ጥያቄ አስቸኳይ ምላሽ ሰጠን የሚል መሪ ሀሳብ ዘንድ የዘንድሮ የላብ አደሩ ቀን እየተገበረ የሚገኝ ነው። በእለቱ የሚሰራው ሰው በድህንነት መኖር የለበትም ብለዋል። ከደሞዝ የሚቆረጠው የገቢ ምጣኔ ይቀነስልን፣ ዝቅተኛ ደሞዝ ወለል እንዲወሰን ጠይቃለን። ሌሎች መልእክትም ተንጸባርቆባቸዋል። አዲስ አበባ ክፍለ ከተማ ኮልፌ ክፍለ ከተማ ወረዳ ስር ሰላም በር ትምህርት ቤት የሁለተኛ ክፍል ተማሪ ለምን የቤት ስራ አልሰራሽም ብላ ልጅቷን በተማሪዎች እጇን አስይዛ ሽንቷ እስኪመጣ ድረስ ከፍተኛ ድብደባ የፈጸመችው መምህር በቁጥጥር ስር የዋለች ሲሆን ትምህርት ቤቱ ተባራ ላይ ተብሏል። አስተማሪዋ ልጄን ተቆጣችብኝ ተናገረችብኝ ብለው ያዙ ይልቀቁኝ የሚሉ ወላጆች እንዳሉ ሆሎ አስተማሪ እንደ ሁለተኛ ወላጅ ስለሆኑ የሚታይ ተማሪ መስመር በማስያዝ ግዴታ አለበት። ትምህርት ቤት ህይወት ውስጥ ያለፈን ሰዎች በአስተማሪዎቹ በተለያዩ መንገድ ተቀተን ያለፉ ብዙዎች ነን። ነገር ግን አስተማሪ ቅጥ ሊኖረው ይገባል። ተማሪ ልህና ቁጣ መጫወት አይወድም። እንዲህ ያለ ከፍተኛ ድብደባ መፈጸም ነውር ነው። የስነ ልቦና ጉዳትም ቀላል አይደለም ሲሉ አስተያየታቸውን የሰጡ ሰዎች ይናገራሉ። ፌደራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ከንቲባ ዳነች አበበ መጥሪያ እንዲደርስ ፍርድ ቤት ትእዛዝ ሰጠ። የቀድሞው የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታየ ደንደዓ ፍርድ ቤት ቀርበዋል። በቀረበባቸው በመኖሪያ ቤታቸው ውስጥ ህገወጥ የጦር መሳሪያ ተገኝቷል በሚል ክስ እንደተከራከሩ ያሉት አቶ ታዬ አምስት የመከላከያ ምስክሮችን በማስመዝገባቸው ይታወቃሉ። በዚህ መሰረት ከዚህ ቀደም የነበሩ ቀጠሯቸው ከአምስት መካከል የሁለቱ መከላከያ ምስክሮች ማሰማታቸው መዘገባችን አይዘነጋም። መከላከያ ሚኒስትርነት የሰጡት አቶ ታዬ የቀድሞ አለቃ የነበሩና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑ አንዱ አለም የፌዴራል ፖሊስ ምክትል ኮሚሽነር መካከል ፈንቱ ነበሩ። ዛሬ ፍርድ ቤት የቀረቡት የቀሪዎቹ ሶስት ምስክርነት ለማሰማት ነበር። ይሁንና በዛሬው ችሎታቸው ሶስቱ ምስክሮች ሳይገኙ ቀርተዋል። እነዚህ ምስክሮች መካከል የከተማ ልማት መሰረተ ልማትና ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከሀገር ውጭ መሆናቸው የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤት አስገብተዋል። ይሁን እንጂ ሁለቱ ምስክሮች ግን እንዳለፉ ቀጠሯቸው ሁሉም ዛሬም ሳይገኙ ቀርተዋል። ሁለቱ ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ ዳነች አበቤ ሲሆኑ ፍርድ ቤቱ ለሁለቱም መጥሪያ እንደላከላቸው አስታውቋል። መጥሪያው ይዞ የሄደው የፖሊስ ፖስተኛ ግን ለምስክሮች ማድረስ እንዳልቻለ ገልጾ መጥሪያውን እንደመለሰው አስረድቷል። በመሆኑም ፌዴራል ፖሊስ መጥሪያውን ለሁለት ባለስልጣን እንዳደርስ ትዕዛዝ ሰጥቷል። በአውስትራሊያ አንድ የሬዲዮ ጣቢያ በድብቅ አርቲፊሻል ኢንተለጀንስ ለፕሮግራም አቅራቢነት በመጠቀም ተቃውሞ ገጠመው። አውስትራሊያ ሬዲዮ ኔትወርክ ክፍል የሆነው አንድ ሬዲዮ ጣቢያ በድብቅ አርቲፊሻል ኢንተለጀንስ ለፕሮግራም አቅራቢነት በመጠቀሙ ተቃውሞ ገጥሞታል። ካዲያ የተባለው አውስትራሊያን የሬዲዮ ጣቢያ ለስድስት ወራት ያህል ለአድማጭ ሳይገለጽ ታይ የተባለውን አርቲፊሻል ኢንተለጀንስ ድምፅን ለፕሮግራም አቅራቢነት ሲጠቀም ቆይቷል። ጣቢያቸው የኤአይዲ ድምጽን የፈጠረው ኢሌቫን ላብስ የተሰኘው ሶፍትዌር በመ መጠቀም ሲሆን በየቀኑ ለአራት ሰዓት የሚቆየ ስራ ቀናት ከታይ ጋር የሚል ፕሮግራም ያቀርቡ ነበር። አድማጮች የታይን ተመሳሳይ ድምፆች፣ ዘዴዎች በማስተዋል ሲጀመር ጥርጣሬያቸው እየጨመረ ይመጣል። ምንም አይነት በታይ ስም የተመዘገበ መረጃ አለመኖሩን ጥርጣሬው እንዲጨምር ያደርገዋል። በመጨረሻም የአውስትራሊያ ሬዲዮ ኔትወርክ አዳዲስ የስርጭት ቴክኖሎጂ ለመፈተሽ ይህንን እንዳደረገ ይፋ አድርጓል። በሬዲዮ ስርጭት ውስጥ አርቲፊሻል ኢንተለጀንስ መጠቀም የሚከለክሉ ምንም አይነት ወታዊ ህጎች ባይኖሩም እርምጃው ታዳሚዎችን በማሳሳቱና እውነቱን ግልጽ አለመደረጉ በጣቢያው ላይ ተቃውሞ አስነስቶበታል። የድምፁ ተዋናይ ቡድኖች በዚህ ረገድ የበለጠ ታማኝና ቁጥጥር እንዲደረግ ጠይቋል ሲል ኤዲት ሴንተራል ዘግበዋል።